ነጸብራቅ አንድ ጌታን ቅርብ ሳለን ለምን እንፈልገዋለን? ሁለት አሁን እርሱን መጥራት ማለት ምን ማለት ነው? ሦስት ክፉ ሰው መንገዱንና ሐሳቡን እንዴት ይተዋል? አራት አንድ ሰው ወደ ጌታ ምሕረት ሲመለስ ምን ይሆናል? አምስት የእግዚአብሔር ሐሳብ ሁል ጊዜ ከሰዎች አስተሳሰብ የሚበልጠው እንዴት ነው? ስድስት የአምላክ መንገዶች ከራሳችን መንገዶች የሚለዩት እንዴት ነው? ሰባት በንጽጽር ሰማያት ከምድር ከፍ ያለ የሆነው ለምንድን ነው? ስምንት ዝናብና በረዶ ከሰማይ የመጣበት ዓላማ ምንድን ነው? ዘጠኝ ምድር ለዝናብ ጠቃሚ ተጽዕኖ ምን ምላሽ ትሰጣለች? አስር የአምላክ ቃል ሲላክ ምን ያከናውናል? አስራ አንድ የእግዚአብሔር ቃል ተልእኮውን ሳያጠናቅቅ ወደ ባዶ መመለስ ይችላል? 12 ስለ አምላክ ቃልና ስለ ስኬት ምን ተስፋ ተሰጥቷል? ኢሳይያስ 55 ስድስት እስከ 11 እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው ወደ እግዚአብሔር ይመለስ እርሱም ምሕረት ያደርግለታል፣ ወደ አምላካችን ይመለስ፣ ይቅርታው ብዙ ነውና። ሐሳቤ እንደ ሐሳባችሁ፣ መንገዴ እንደ መንገዳችሁ አይደለምና ይላል እግዚአብሔር። ሰማያት ከምድር ከፍ እንደሚሉ መንገዴ ከመንገዳችሁ፣ ሐሳቤም ከሐሳባችሁ እንዲሁ ከፍ ያለ ነው። ዝናምና በረዶ ከሰማይ ወርዶ ምድርን በማራስ እንድታበቅልና እንድታፈራ ለዘሪው ዘር ለበላተኛም እንጀራ እንድትሰጥ ሳያደርግ ወደ ላይ እንደማይመለስ ሁሉ ከአፌ የሚወጣውም ቃሌ በከንቱ ወደ እኔ አይመለስም። ነገር ግን የምሻውን ያከናውናል፣ የተላከበትንም ዓላማ ይፈጽማል። እንጸልይ። የሰማይ አባት፣ አንተ በምትገኝበት ጊዜ እፈልግሃለሁ። ወደ እኔ ስትቀርብ እጠራሃለሁ ከክፉ መንገዴና ከራስ ወዳድነት ሐሳቤ እንድመለስ እርዳኝ ጌታ ሆይ ማረኝና ኃጢአቴን በነፃ ይቅርበል ሐሳብህ ከሐሳቤ ከፍ ያለ ነው እኔም አምናቸዋለሁ መንገድህ ከመንገዴ ይበልጣል እኔም እከተላቸዋለሁ ዝናብና በረዶ ምድርን እንደሚያጠጡት አንተም ነፍሴን ታዝናናለህ ቃልህ በልቤ ውስጥ ይውደቅና ፍሬ ያፈራል ያቀዱትን ሁሉ ይፈጽምና ወደ ባዶነት አይመለስም። በየቀኑ ድምፅህን እንድሰማና እንድታዘዝ አስተምረኝ። ስለ ታማኝነትህ፣ ምህረትህ እና የማይለወጡ ተስፋዎችህ አመሰግናለሁ። በኢየሱስ ስም እጸልያለሁናም እውነትህን ተቀብያለሁ አሜን።